ከምዕራብ ወለጋ ጉሊሶ ተብላ ከምትጠራው አካባቢ ተነስታ ከልጇ ጋር አዲስ አበባ መጥታለች። ነገሩ እንዲህ ነው። ባለታሪካችን ቲጄ ማና አራተኛ ልጇ የሆነው ዳንዲ አዳሙ የተወለደው ከከንፈርና ላንቃ መሰንጠቅ እክል ጋር ነበር። በወቅቱ የልጇ የጤና ሁኔታ ያሳሰባት እናት ለልጇ ሕክምና ለማድረግ መፈለግ ጀመረች። ልጇ ዳንዴ የስድስት ወር ልጅ እያለ ቀዶ ሕክምና ቢደረግለትም እንዳሰበችው የልጇን ችግር ግን የፈታ አልነበረም። በሁለቱም በኩል አንድ ላይ በመሰብሰብ ነበር የመጀመሪያ ሰርጀሪው የስድስት ወር ልጅ እያለ የተደረገለት። ይሁንና ግን ሰርጀሪው በመፈታቱ የተሳካ አልነበረም። ድጋሚ ለሁለተኛ ጊዜም ሰርጀሪው ተሰርቶለት ነበር፣ አሁንም አልተሳካም ነበር። ምንም የማደርገው ነገር ሳጣ ተስፋ በመቁረጥ ልጄን ይዤ ወደ መጣሁበት ቀዬ የተመለስኩ። ከዚያ በኋላ ይኸው ለአምስት ዓመት ከአራት ወር ህክምና ሳያገኝ ቆይቷል። በተደጋጋሚ ህክምና ሞክራ ያልተሳካላት እናት ልጇን ይዛ ከቤት ዋለች። በዚህ ሁሉ ውስጥ ደግሞ ልጇ ከመመገብ ባለፈ ለመተንፈስና መናገር ይቸገር እንደነበር ታነሳለች። እኛ ተበዳትን ገመዱ አነንዱ ዋሩ ምግብ ላይም ብዙ ጊዜ ይቸገራል። ከወተት ውጪ ሌሎች ምግቦች ምቾት አይሰጡትም፣ ለመብላትም አይፈልግም። እንጀራ ብዙ ጊዜ ሰጥቼው እምቢ ብሎኛል። ብስኩትና ወተት ነክ ካልሆነ ሻይልም። ሲያስነጥስም ትንፋሹ ላይ ችግር አይበታለሁ። የሚያስነጥስበት መንገድም ልክ አይደለም። ጥፋቹ ረቴ ነጥፋቱ ለኔ ዓለም አቀፍ ጥናቶች እንደሚያሳዩት በተፈጥሮ ከሚከሰቱ የጤና ችግሮች ውስጥ የከንፈርና ላንቃ መሰንጠቅ በሁለተኛ ደረጃ ላይ ተቀምጧል። በሀገራችንም ይህ ችግር በሰፊው የሚታይ ቢሆንም ካለው የህክምና ተደራሽነት አንጻር ህክምናውን በወቅቱ ባለማግኘታቸው ለችግር ይዳረጋሉ። እንዲህ ያለውን የጤና እክል ለመፍታት ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ከባለፈው ዓመት መጨረሻ ጀምሮ ኦፕሬሽን ስማይል ከሚባል ግብረሰናይ ድርጅት ጋር በመሆን የከንፈርና ላንቃ መሰንጠቅ ቀዶ ህክምና እየሰጠ ነው። በፊት አይሰጥም ነበረ፣ ግን አሁን የፕላስቲክና መልሶ ግንባታ ቀዶ ህክምና የምንሰጠው ህክምና ሲስፋፋ ባለፈው ከሐምሌ ወር ጀምሮ በኦፕሬሽን ስማይል በሚባል በጎ አድራጎት ድርጅት ወይም መንግስታዊ ያልሆነ ድርጅት እየታገዝን ወደ ህክምናው ገባን ማለት ነው። እና ከሐምሌ ጀምሮ ሐምሌ ላይ እንደ ዘመቻ ጀመርን። ከዛ በኋላ ግን በቀጣይነት ባለው ሁኔታ በነፃ ህክምናውን እየሰጠን እንገኛለን። ሆስፒታሉ በአሁኑ ወቅት ልክ እንደ ሌሎች ህክምና ሁሉ የከንፈርና ላንቃ መሰንጠቅ ህክምና አገልግሎት በነፃ እየሰጠ ሲሆን የቀዶ ህክምና አገልግሎቱን በሳምንት ሁለት ቀን እንደሚሰጥ ተገልጿል። መንግስታዊ ያልሆነ ድርጅት አለ። እነሱ ብዙ ጊዜ የህክምና ወጪያቸውን ስለሚችሉላቸው በነፃ ነው ይሄ ህክምና የሚሰጠው። ይመጣሉ። በቀዶ ህክምና ሐኪሞች በእኛ ማለት ነው ይታያሉ። ማደንዝዣ የሚሰጥ ክፍል አለ። እነሱ ይታያሉ። ለቀዶ ህክምና በቂ ናቸው ብሎ ሲታሰብ በማንኛውም ቀን እኛ በብዛት የምንሰጠው ህክምናውን ማክሰኞና ሀሙስ ቀዶ ህክምና ይደረጋል። ሌሎች ቀን ግን መዘጋጀት ያለባቸው ነገሮች ስላሉ እነሱን ህክምናዎች እያገኙ ይቆያሉ ማለት ነው። ባለ ታሪካችን የቀዶ ህክምናውን ሊያደርግ ወደ ቀዶ ህክምና ክፍል ገብቷል። አገልግሎቱ እየተሰጠው ነው የሚገኘው። ይህ የህክምና ከሁለት ሰዓት በላይ የሚሆን ጊዜ እንደሚወስድ ሐኪሞች ነግረውናል። እንግዲህ ዳንዲ ያጋጠመው ችግር የከንፈርና የላንቃ መሰንጠቅ ችግር ነው። በዛሬው ዕለት የሚደረግለት ደግሞ በላንቃ መሰንጠቅ ላይ የሰርጀሪ ህክምና እንደሚደረግለት ነው የተነገረን ላንቃውን ሰርጀሪ ሰርተነዋል። ያንን ያስቀደምንበት ምክንያት ላንቃ በዚህ የመጀመሪያ ዓመታቶች ምግብ ለመሳብ ጡት ለመሳብና ጡጦም ለመሳብ ይጠቅማል። ያ ክፍተት ሲኖር ያው ልጆች በቀላሉ ጡት መጥባትና ወተት በጡጦ መሳብ ሊቸገሩ ይችላሉ። አሁን ግን ያስቀደምን ሌላው ደግሞ ጥቅሙ ንግግር ንግግራችን፣ አንዱ የሰውነታችን አካል ላንቃ ነው። ላንቃ ሳይኖር ሲናገሩ ባፍንጫቸው የሚናገሩት፣ ያ ስለሆነ ከከንፈሩ ላንቃውን አስቀድመናል። ሰርጀሪውም በተሳካ ሁኔታ በጥሩ ሁኔታ ሰርተን ጨርሰናል። አሁን ግን ልጁ እድሜው ስለገፋ ስድስት አመት ስለሆነ መናገር ስላለበት ትምህርት ቤት መግባት ስላለበት እሱን ያስቀድመ አንድ ላይ ለመስራት ረጅም ሰርጀሪ ይሆናል፣ ማደንዘዣ ችግር ሊኖረው ስለሚስል ያንን አስቀድመናል። የከንፈሩ ኦልሞስ ከሶስት ወሩን በኋላ መስራት እንችላለን። ከሁለት ሰዓት በላይ ከቀዶ ህክምና ክፍል ውጭ ላይ ሆና የልጇን የህክምና ውጤት ስጠበቅ የነበረችው እናት ልጇን አግኝታለች። የተሰማትን ደስታ እንዲህ ብላለች። አሁን የላንቃ ክፍተቱ ስለተሰራለት በጣም ደስ ብሎኛል። የከንፈር ክፍተቱን ደግሞ በቀጣይ እንደሚሰራ ዶክተሮች ነግረውኛል። አሁን ተስፋዬ ለምልሟል። ሆስፒታሉ ከባለፈው ዓመት ሐምሌ ወር ጀምሮ አገልግሎቱን ለሚሹ ሁሉ እየሰጠ ይገኛል። የከንፈርና ላንቃ መሰንጠቅ ችግር ያለባቸው ልጆች ወደ ሆስፒታሉ በመምጣት ቀዶ ህክምና ማግኘት እንደሚቻልም ተገልጿል።